ስደተኞች ተከታታይ መንፈሳዊ ልብ ወለድ ክፍል አምስት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ወታደሮቹ ጠጋ ብለው ሄለንን ከእነርሱ ጋር እንድትጓዝ አመለከቷት። ሄለንዬ አይዞሽ፣ እመቤታችን ከአንቺ ጋር ናት አላት ማርቆስ ለቅሷ ሲቀሰቀስ ወታደሮቹ እጇን እየጎተቱ ይዘዋት ሄዱ። ምክትል አዛዡ በሰረገላው ውስጥ ከፊት ተቀምጦ ሄለንን ከኋላ አድርጓት ነበር። እስካሁን ድረስ የእነዚህ ልጆች ነገር ምስጢር እንደሆነበት ነው። በዚህ ዓለም መኖር ከጀመረ ጀምሮ እንደዚህ ያለ ነገር አጋጥሞት አያውቅም። ብሩህ ገጽ! ውብ መልክና ልዩ ቁመና ያላት ቆንጆ ልጃገረድ ከኋላው ተቀምጣ ታለቅሳለች። ማን ትሆን? ብቸኝነት ተሰምቷታል። አሁን ማርቆስ አጠገቧ የለም። ከቤቷ ወጥታ የማታውቅ ልጅ ዛሬ በባዕድ እጅ ወደ ባዕድ ሀገር እየተጓዘች ነው። ያች ትንሽ ልጅ ነገ የሚሆነውን ነገር መገመት አልቻለችም። ልዑል ማርቆስ ቢኖር እንኳን በማይሰለቸው ትምህርቱና በማይጠገበው አንደበቱ ያጽናናት ነበር። አሁን ግን እርሱም ወደማያውቀው ሀገር ሄዷል፣ ተለይቷታል። እንግዲህ መገናኘታቸው ምንጃ። ወንድም አልባ፣ አባት አልባ፣ እናት አልባ፣ ሀገር አልባ ስደተኛ ልጃገረድ ሄለን ያላት መሰላት። አንድ ቃናው ያማረ ድምጽ ወደ ኋላ ዞር አለች። ምንም ነገር የለም። ድምጹን የፈጠረው ህሊናዋ ነበረ። አይዞሽ አላልኩሽም? ማርቆስ የተቆጣት መሰላት። እንዲያውም ደግሞ በፍርሃትነቷ የተቀየማት መሰላትና በሀፍረት ሽምቅቃለች። ከዚህ በፊት ያስተማራት የመከራት ሁሉ በአይነ ህሊናዋ እየተመላለሰ ተሰማት። አስተጋባባት። በክርስትና ጉዞ ሁልጊዜ ያሰብነው ብቻ አይገጥመንም። ያልታሰበና ያልተጠበቀ ነገርም ይከሰታል። ያ ማለት እኛ ያላሰብነው እንጂ እግዚአብሔር ያላሰበው ማለት አይደለም። እኛ የማናውቀው እንጂ እግዚአብሔር የማያውቀው ማለት አይደለም። አባታችን መንገድ ሲያስጀምረን ላያስፈጽመን አይደለም። ልክ አጠገቧ ሆኖ የሚመክራት ያህል ይሰማታል። በተለይም በዚያች የመገንጠያ መንገድ ላይ ሲለያት እመቤቴ ካንቺ ጋር ናት ያላት ድምጹ በአካባቢው የሞላና ከየማዕዘናቱ ሁሉ እየመጣ ናት ናት ናት የሚል ይመስላት ነበር። አዛዡ ከደነዘዘበት የሐሳብ ጎዳና መለስ ያለው ሄለን በህሊናዋ የምታስተጋባውን ድምፅ እርሷም ተቀብላ ሳታስበው ናት ብላ በደገመችው ጊዜ ነበር የምስራቅ መንገደኞች አዛዥ የማርቆስ መልክ ትውስ አለው። ለምን አልጠይቃትም? አንድ የተጠራጠረው ነገር ነበረ። ምንድን ነበር ያልሽው አላት። ዞር ብሎ ሄለን ትኩር ብላ ያየችው። እመቤቴ ከእኔ ጋር ናት አለችው። ድፍረቷን ለራሷም አስገርሟታል። ፈገግ አለ። ሰውነቱ በደስታ ተሞላ። እጁን ወደ ብብቱ ሰደደና መልሶ አወጣ! ከዚያ በቀኝ እጁ አንድ ነገር አሳያት፣ የእመቤታችንን ስዕል። ሄለን ምን እንደምታይ ግራ ገባት። አልጠበቀችም፣ አላሰበችም፣ አልገመተችም እም ቤቲ እንዴት እንደነጠቀችው ሳታውቀው ዘግይታ ስዕሉን ከደረቷ ላይ ከስዕሉ ላይ ደግሞ እምባዋን አገኘችው። ለዛሬ ክፍል አራት ይሄን ይመስል ክፍል አምስት ይሄን ይመስል ነበር። በክፍል ስድስት እስከምንገናኝ መልካም ጊዜ ይያለው። ስለተከታተላችሁ እጅግ አመሰግናለሁ።